ብርቱካን እባላለሁ ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው፣ እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞ ላይ ትንሽ እሷንም ይቸግራታል። በካቹ ልጅ ተለሰ እና ፈልጉልኝ ምና ምን ተላጫል እሷ ማለት ነው አሉ። በስምንት አመት ያስወጥተው ወሰዱኝ። ከዛ እሱ የሁለት ልጆች አባት ነው። አንድ ሴትና ያንድ እንደ እና እነሱን እያሳደኩኝ ልብስ የምሳጠ የልጆች ነው ማለት ነው። ካልሲ አጥባለው ወጥ እንድሰራ ሙያ እንደ ለማመድ እነሱ ያበረታታችኝ ሰትየዋ ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮ ከምትለብሰው ልብስ ትቀድና ጣጣጥፋ ተነጥ የነበረው እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም ተወርቁ እየወደቀ ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የበዓልም እንደዛው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ። እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እየያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዴት ሙሉ ሰሳር አንተደላለሁ አልተኛም ነበር፣ ያረሳት ነበር። ከዚያ ዩኒቨርስቲ አስራ ሁለት ክፍል ጨረስኩኝ። አስራ ሁለትም ያው ሶስት መቶ ዘጠና ሁለት አመጣው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 እንትን ተኙ ተንበልበሉ ምናምን ይሉናል። ከዛ ልክ እና እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ፣ በቃ እናምልጥ እናምልጥ እንደዚህ ያለን ሰዎች። ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናራዋል እ ውጭ ላይ ስንል ምንም ልብስ አለበሱ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው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 እኔ ምን እዚው ላይ እየቀየሩን፣ ምን ሳት እንደቀየሩ አላየናቸውም። ከዛ እየሄርን እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪናን መግባት አይችልም፣ ውረዱ። በእግራችን ዱብ ዱብ እያለ ነው ምን ሄዳ። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑ። ፀጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ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 ያንጠፈጠፍን ነበር ልብሳችን እየመጠጥ ነው የምንጠብቀው። አመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል እያቀር ነው ጊዜም እስከዚህ ነበር፣ የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቁ፣ የተዋን ሙሉ ልብሳችን እናውልቀን ነው እንግዲህ። እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድን ነው ታኛ ለኝ ታኛው፣ ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድን ነው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 ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለቴ ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። እዚህ ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ አይነት ነገር ይዘዋል። ሁሉ ትልትል ነው። ይህን ማህፀኒ ከተጨቀጨቀ በኋላ ምንም አላስታውስም። ት- ሜት ተጣል ምን ሆነ ግን ምንድነው በስድስተኛ ቀን ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብስ ሙሉጭ አርጌ አውርቄ እንትን አሰርኩት። ይሄን ተንትኑ ጋር አጣብቂ አስሬ እየጎተትኩ ያ ማለት ምንድነው? እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር። እየጎተትኩ የታላቀስ ሪያን በቃ ዕርቃንሽን ሆነሽ፣ በጣም ነው የሚያሳዝነው። ቁምጣ ነበረች ቁምጣ። አይን ደሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አርጊ። ልብሴን ግን ሙሉ ቃኔ ለሷ ለበስኳት። የለበስኩ አንድ ቀሚስ ነበር እና በቁምጣ ቁምጣ ከስር ለብሼ ነበር። የለበስኳት ልብስ በቁምጣ የመከለ ማሰር አልቻልኩም። አውልቄ ሁሉ መከረው ሙሉ ደም ማለት ነው። ከዚያ በሷ አሰርኩና እየወጥትኩ እየወጥትኩ ስል ነገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲህ እያንዘላዘሉ እንትን ብላ እንደዚህ ተሸክሞ እያንዘላዘሉ ይዘዋት ይሄዳሉ። ይዘዋት ሲሄዱ እኔ አልሰማም እንትን አለልም በቃ እንዳንችልስ ምን ይጋንችልስ ገላ ጌ ተገኝ ይብላኝ እኔ እንጂ ይብላኝ ደሃል እንጂ ብዬ ይብላኝ እንጂ ብዬ ያርኩኝ እዚህሄድኩኝ አልኩኝ። ሄድኩኝ አላውቀውም፣ እንዳልጠየቅ ምኑን ልጠይቃቸው? በቃ ውስጤ ተጨነቀው። ሁሉ መጨረሻ ላይ ጫካውን ስጨርስ፣ ከተማ አገኘው። ከእዚያ አባቴ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ሌባ ወስዶብኝ ነው ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አላበሰኝና በቃ ንዲጅሽ ብሎ ዩኒቨርስቲ ዙ ሲሄድ ቀጥታ ዳይረክተሩ ቢሮ ነው የገባውት። ከዚህ ቀጥታ ዳይረክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንደገባ ማህፀን፣ እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ። አሳሸገኝ እያለ እያለ በቃ ሰለቹኝ። ማለት ቁስሉም ሊድን አልቻለም፣ እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድን ነው? ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽንም ፈጥሯል መሰለ። ብዙ ቀንም ስለቆየው ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡም ሲሉ መጨረሻ ልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጠሉኝ ምንድን ነው? ወደ የት ልሄድ በቃ ህይወት ምስቅልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ፣ የማርያም ቀን ነው ሊሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ እዛ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ትሰጠኛለች ሀምሳ ብር ሀምሳ ብር ተሰጠች። በኋላ ምን ፈለገች ነው ምናምን አይዞች ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው፣ እንዴት ላድርግ የት ልሄድ ብለሽ አልኳል የት ልሄድ ብለሽ ስላት አይ እንደዚህ ማ ከሆነ ከኒሌ እንትን ጤና ጣቢያ እንውሰደሽ ብሎ ጤና ጣቢያ ሲሄድ የምጥማርሽ መርፌ የሰጡ ስሽ አደረጉ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑን ላያጥበው መጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላርግ አልኳት። በቃ ጨለመብኝ። እባክሽ አስገብኝ ስላት ከጎንሽና አለን ብላ መድኃኒቶችንም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 በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በምችልበት ሰዓት እየደከመኝ፣ እያመመኝ፣ ትንፋሽ ማጠር፣ በቃ ድክም ድክም ይለኛል። መንቀሳቀስ አልችልም፣ ያን ያክል ማለት ነው። ብዙ መድኃኒቶች ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱን ለመድኃኒት እየወሰድኩ ያለ በቃ፣ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው። እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። ምታይወት ነው ደረግ ኮሸሮ ነው አሁን። ቅድም እንደውም ሳዘጋጅ ነበረ፣ ኮሸሮ እዚህ አለኝ። ዘፍዝፌ ነው ይህ ነው እየበላ ያለውት አሁን እራስ በራስ ብሏል የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ ለታስተ እያዘገጃጃችሁ ያለ የዘፈዘፍ ማለት ነው የዘፍዝፍ ቃለ በኋላ ለልጄ ምንድን ነው ፍትፍት አድርጌ ነው የሚበላታለው እሱ የሚበላት ይች ነው እና ሙዝብና ንገዛለታለው ብስኩት መጠለያ ያስፈልገኛል። አሁን ይሁን ያለበት ቤት ስፖንሰር የአንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር ሆን የልጃውን ወደ ሶስት ወር አለፈው። ሰውን እንድንኮታጠበ ማለት ነው መታጠቢያ ሰዓት የለም ብቻ ቃላት የለኝም። በቃ የድረሱ ልኝ የምለው አንድ ወደ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? ነት ለመናገር በጣም እያራበኝ ነው። በቃ ራበኛል። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለአላማዋ ታግላዚ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነው። እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋ ውስጥ ምንድን ነው ነገስ? የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል። ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፎ ነው ያገኘሁት። ያው ሰው ስትሆኚ ትፈተኛለሽ አንዳንዴ የፈተናም አይነት አለው። እንዴት ያለሽ በቃ በእርግጥ ላያስችላ ይሰጥም ይባላል።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 አክቲንግ ነው እንዴ? የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞች እንሰማለን። ግን የእውነት እውነት እውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና፣ ና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን ዩኒቨርሲቲ ስሜት ሁላችንም እናስበው ነገር አለ አለ ቤተሰብ ጋር ያለው ደስታ አለ። ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የሚፈልገው ነገር። ያን ጊዜ እንዴት አሳለፍሽ? ስትሄጂ ስንዴት ነበረ ሴድ ሶስት መቶ ነው የተሰጠኝ ያ ማለት ያድ ሶስት መቶ ብር የሆነ ቦታ ላይ ትላቅ አሊማንት አይደለም አድርሶ የሚመልሰኝ ነው፣ አመት ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን በጓደኞቹ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተብሎ ሶስት መቶ ብር ነው ካልሆ ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርት? መቶ አምሳ ብር ነበር። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያነገርም ጓደኞች የተሻለ ህይወት ነበር፣ እንትን የሚውሉ የባለ ሀብት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮች የሚሸፍኑ ኢቨን ወደ ስራሱ ይገዙልኝ ነበር። ጓደኞች ነበር ከጎን ያሉት ማለት ነው። እሺ፣ ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ሶስት ሰዓት ዘጋብኝ መመለስ አልፈልግ ወጣሁኝ። ወጣሁኝና የሆነ የሚሮሯጠ ይሮሯጣሉ ማለት ነው ሰዎች ስንሄድ በቃራ እንደዚህ ተኩሱ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ በዚህና እንትን በሉ እዚያ ካግቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁ ነው ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን እራሳቸው መኪና ገባል የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ ከፍት ነው ከኋላ አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከስድስት ወር ምን ነበር የሚሏችሁ ትጥቅነው ልንቀየራችን ነው ትታጠቃላችሁ አለበለዚያ ያሰብነዋል እሱን እንሰራለን አብረን ምን ይሆናል እያሉ የት ነበር የምታድሩት እዚህ ወጭ ላይ ነው ብዙ ጊዜ ዛፍ ነበር እንዴት አከልል ለተነመለ ነበር እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው በቃ እንሰናክ ነበር ምንሆ ከአንድ አመት ከስድስት ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችን እናወልቀው ልብሳችን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ነው ነበርኩኝ ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝንዟል ሰውነቴ ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሱ እሷ ደግሞ አንድ አካል ስለጎድላት ምንድና አማራጭ የለበስኩት ልብስ አውልቄ እሷን እግሮቿን አስሬ ነቅፋ እየጎተት ጀመር ጀመሩ እንዳላዝላት አልችላት ከዚያ አብረን ነውቆ የምንሄደው አንጅ ነቆትችል ያለ ድምስጥልኝ እንዲሁ ሁለት ሁለት አካል ስንኩል ማን ይቀበለናል? አልኳት። እንግዲህ ያሉ ማንም ቢሆን እንደዚህ አደም እየፈሰሰ እንደዚህ ምድሩ ሁሉ ጨለሞብኝ። ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ ያሰብኩት ልጅ በቃ መጨረሻውን እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ የወንዲውም ማለት ነገ ነገ ወዲያ ስደት ነው መሆነው ምንድነው ማድረግ ስምችለው አይነት መልኩ ነው ህይወቴን መጠገንም የምችለው። አይዞሽ ምለኝስ ማንኛውም ሰው ነው። በቃ አለሁ እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳረን የሆንኩት ጎዳና ነው ወድቄ፣ በቃ እኔ እንጃ።

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃችሁ አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለን እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ስለአድጋሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት የአንችን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታየው ምን ይሰማሻል? ይከፋኛል፣ በጣም ምክንያቱም፣ እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ነው። ልጅ ስትይ ከባድ ነው። ለልጅ ስት እያልሽ የሆነ ትታሰሪያለሽ ልጅ ልጀልጄ ነው እንጂ እራሴ፣ በቃ ምን አለበት ወይ ጤነኛ ልጅ በሰጠህ ነው፣ ካልሆነ ደግሞ በሽተኛ በሽተኛ እንዴት ነው የማደርገው? ሶስት ጊዜ ሁሉ እዚያ ወጪ ላይ ተመንትሽ እንዲኝ ይመጣል እና ፈርም፣ በቃ ተበቃ አብረን እንሞታታለን እያሉሽ እንደገና ጥያቄና መልስ በራስ እየሄደ ተመለሰ። እንደዚህ ማን ከሆነ ያሳደጉች ቤተሰቦች በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ? ያውቃሉ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? ምፈልግ የምፈልጋለን በጤንነቴን የሚከታተለኝ እና በቃ ትምህርቴን መማር የምፈልገው፣ ወደፊት የተሻለ ህይወት መኖር እፈልጋለሁ። ልጆን በጎንና አይኑን እያየው ይህ የተጫወትኩ አብሬ እንደ እናት፣ እንዳባት፣ እንዴት እንደወንድም ከጎን የሆኑልኝ ሱማር ወይ ጣፈት እንዳንዳያገኘ የተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን፣ በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ግራይ ድጋፍ ነው። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትሺ እስክትቋቋሚ ድረስ የአንድ ዓመት የቤት ግራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ ልጄንም ለማጥባት ደግሞ መብላት አለብኝ ካልበላሁ ደግሞ ወተት የለም ጡት ብለሻል እውነት ነው እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው በጣም ስለዚህ የስድስት ወር አስቤዛ ደግሞ ቤት ይሸፈንልሻል ከቤት ኪራይ እና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት፣ ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉን ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት እንዲሁም ልጇም እንደዚሁ ህክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የህክምና ድጋፍ ያስፈልጋታል። በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም፣ ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁ እንድታደርጉ እንላለን። እኛም እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻዋ ልታገኟ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰግናለሁ። ኤቤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ። እና ነገ ነገወዲያ ደግሞ የእኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ የማስደስትበት ቀን ይናፍቀኛል። ደግሞም አደርገዋለሁ። እናምናለን። የአዲስ ምራፍ ሰዓታችን ይህን ይመስል ነበረ። እሑድም በኤቤስ ይቀጥላል። መልካም